እሺ ስሜ ፈይሴ ይባላል። የመጣሁት ከዱከም ነው እና እግዚአብሔር በዚህ ቤት ብዙ ነገር አድርጎልኛል እና እሱን ለመናገር ነው። ኢየሱስ ክርስቶስ ጌታ ነው። በምስክርነት ውስጥ ሶስት ነገር አለ። የተደረገልንን ስንናገር አንደኛ እግዚአብሔር ይከብራል፣ ሁለተኛ ለመስካሪው ሌላ ተአምራት ይደረጋል፣ ሶስተኛ ለሚሰማ ሰው እምነት ይጨምራል ይሆናል ማለት ነው። ኢየሱስ ክርስቶስ ጌታ ነው። እኔ የምመሰክረው ዛሬ ሴይጣን ብዙዎችን ሲያሞኝ ኢየሱስ ወይም ደግሞ ወንጌል የብልጽግና አይደለም ለሚሉት እግዚአብሔር እንዲህ ብሎናል በምድር መቶ እጥፍ በሰማይ የዘላለም ሕይወት ብሎናል። እና በምድር መባረካችን መብዛታችን መበልጸጋችን የእግዚአብሔር ቃል ያለን ነው የተነገረልን ነው። ኢየሱስ ጌታ ነው። ስለዚህ ይሄንን በምድር ያለውን እግዚአብሔር ለኔ አድርጎልኛል። ኢየሱስ ጌታ ነው። ምናልባት እኔ ያለፍኩበት የህይወት ጎዳናዎችን እያለፋችሁ ያላችሁ ሰዎች ስላላችሁ ለናንተ መልእክት ይሆናል። ኢየሱስ ጌታ ነውና እኔ ወደዚህ ስፍራ ስንመጣ፣ 2012 አካባቢ ከባለቤቴ ጋር ስንመጣ እግዚአብሔር በድምፅ ተናግሮ ነው የመጣ ነው ስንመጣ የታክሲ የሌለን ሰዎች ነን፣ የትራንስፖርት የሌለን ባስ ላይ ተንጠልጥለን የምንመጣ ሰዎች ነን። እግዚአብሔርን መርቶ እንዳመጣን በትንቢት ቃል ተናገረን። ከዛ የዚህ አባል እንደሆንን ቃል ገባን። እኔ ባይመቸኝ ሁልጊዜ እሱ አርባ አርብ ውጭም ቢቆም ይመጣል። ኢየሱስ ጌታ ነው። ከዛ መተን ዘር እንኳን ዘርተን ተመልሰን የምንሄድበትን የታክሲ ሳይኖረን ባስ ለመጠበቅ በባዶ ፌርማታ እንቀመጥ ነበረ። ብዙ ነገር ውስጥ አልፈናል ግን እንመጣለን በደስታ። በቤተ ክርስቲያን አገልጋዮች ነን። ብዙ ቻሌንጅ ውስጥ እናልፋለን። ያን ሁሉ እግዚአብሔር አሳልፎን ብዙ ጊዜ መስክር ያለው ልጅ የለንም፣ በልጅ ባርኮናል። እዚህ መስክር ያለው አገልግሎታችን ላይ ትዳር ይዞ አስር ዓመት አምስት ዓመት ልጅ ያልወለዱ ሰዎች ይወልዳሉ፣ እኛ ግን መውለድ አልቻልንም። ግን እኛ ምን አገባን፣ በእኛ እጅ ሰዎች ልጅ ያገኛሉ። ብዙ ነገር እግዚአብሔርን ያደርጋል፣ ለኛ ደግሞ አላደረገም። ኢየሱስ ጌታ ነው። ስለዚህ ስለዛ ደግሞ ለምን የሚል ጥያቄ ውስጥ አንገባም እና በዚህ ውስጥ ሆነን ሁለቴ እኔ ጽንስ ጨነገፈብኝ ማለት ነው። የሁለት ወር ከ15 ቀን የሁለት ወር ሁለት ዙር ማለት ነው። ከዛ በኋላ ደግሞ መጸነስ አቅቶኝ ብዙ ወራትን ቆየው እና በዚህ ሁኔታ ሆኜ አሁን ስመጣ ማለት ነው፣ እዚ ጋር ቆም ያለው ሁለተኛ ዙር ምስክርነት። እዚህም ደግሞ በመንፈስ እየወሰድኩኝ እያለ የሚሆንልኝን ነገር ቃል የምገባው ለእግዚአብሔር፣ ደግሜ ስመጣ ድጋሜ ዙር አርግዤ ነው የምመጣው፣ ሳረግዝ ነው እዚህ ቸርች የምረግጠው ብዬ ነው የወጣሁት። ኢየሱስ ጌታ ነው። እና ከዛን ጊዜ ጀምሮ ባለቤቴ ሁሌ እዚህ ይመጣል፣ ቸርቻችን እዛ ቢሆንም ጂፒኤስ ቤታችን ነው እና እዚህ ፕሮግራም ላይ ሁሌ ይገኛል። እኔ አልመጣም፣ እና ዛሬ ነው የመጣሁት። ኢየሱስ ክርስቶስ ጌታ ነው። ከዛ ጭንገፋ ከሕይወት የቆመ አሁን የአራት ወር ነፍሰ ጡር ነኝ። ኢየሱስ ጌታ ነው። ሃሌሉያ እና ብዙ ቻሌንጅ ውስጥ ስናልፍ ለብዙ ዘመን እኔ እጄ ከስር ነበር። አሁን ላይ እግዚአብሔር እጄን ከላይ አድርጎታል። ኢየሱስ ጌታ ነው፣ ሃሌሉያ። እንደዚህ በዚህ ሁኔታ ውስጥ በአገልግሎትም በብዙ ሰልፍ ውስጥ እያለፍን እኔ ቤት ኪራይ የአምስት ሺህ ብር ለመክፈል አቅቶኝ አከራዮቼን እያስቸገርኩኝ ሶስት ወር አራት ወር ይጠራቀም ነበር ቤት ኪራይ ማለት ነው። እግዚአብሔር አዲስ አበባ ላይ ባለ ሶስት መኝታ አፓርትመንት ሰጠኝ፣ ስጦታ አድርጎ ሰጠኝ። ኢየሱስ ጌታ ነው። ምክንያቱም በዚህ ቤት ስመጣ እዚህ ቤት በሚሰራው የእግዚአብሔር መንፈስ አምናለሁ፣ በኪዳኑ አምናለሁ። ፕሮፌትን እጅግ በጣም እወዳለሁ። ምወደው ለጥቅሜ ስል በጣም እወዳለሁ። ኢየሱስ ጌታ ነው። ለጥቅሜ ስል ማለት ነው። ካልወደድኩት ላንቀዬ እስኪላቀቅ አሜን ብል እና እሱን ባልወድ ምንም ነገር የለም፣ ምንም ሊፈጠር አይችልም። እሱን ካልወደድኩ እንደፈለግኩ ወንበር ብገለብጥ የለም። ለዛ ስል በጣም ነው መወደው፣ አብረውት የሚያገለግሉትንም አገልጋዮች ሁሉ። ኢየሱስ ጌታ ነው። ቤተ ክርስቲያን የሆነ ቤተ ክርስቲያን የተዋወቅኳት እህት ትጸልይልኛለች ብላኝ ቤት ጠርታኛ አዲስ አበባ የሚቸግርሽ ነገር ምንድን ነው ስትለኝ፣ ጫማ አልኳት ጫማ አልኳት ና ሙሉ ቀን ለጸሎቱ ቀርቶ ረዳቷ ሄዳባት ነበር። ሙሉ ቀን ብዙ ፈግቼ ውዬ አንድ ጫማ አሮጌ ሰጠችኝ። 11 ሰዓት ላይ ከ11 ሰዓት በኋላ ከዚህ ከአዲስ አበባ ወደ ዱከም ገባሁ። እግዚአብሔር ለኔ የሴት ጫማና ቦርሳ ሱቅ ከፍቶ ሰጠኝ። ኢየሱስ ጌታ ነው። ሰጥቶኝ ነው የሆነ አስር ብር ምናምን ከፍቶ ሞልቶ እቃውን ከውጭ አምጥቶ አስገብቶ ሰጠኝ። ኢየሱስ ጌታ ነው። ቤቱንም ሰጥቶኝ ነው። አባቴ ደግሞ ከአመታት በፊት ባዶ መሬት የተቀመጣለሁ የሰጠኝ እና እሱ ላይ አሁን ሊከራይ በጭቃ የሚሰራ ቤት አለ አይደለ፣ ሶስት ሶስት ሺህ ብር ቢያንስ የሚከራይ ስምንት ቤት ስምንት ክፍል ቤት ሰርቼ ጨርሻለሁ። ኢየሱስ ጌታ ሌላው ደግሞ አሁን የእኛውን ቤት ሰጥቶኛል። የምኖርበት ቤት ደግሞ ብያቸዋለሁ። የሶስት ወር እንኳን መክፈል የማልችል ሴትዮ ነኝ። ኢየሱስ ያድናል። ሀሌሉያ። ኢየሱስ ጌታ ነው። ሀሌሉያ። እኔ ያምርብኛል። አሁን እኔ ኢየሱስ ያበላል ብዬ ብናገር አብልቶኝ አይቻ አለው። አልብሶኝ ደግፎኛ፣ አይቻለው ደግፎኝ አይቻ አለው። አንስቶኝ አይቻለው። ማንም የማንም እጅ የለበትም። የማንም የወንድም፣ የእህት፣ የእናት፣ የዘመድ የማንም እጅ የለም። ስለዚህ እኔ በጣም ነው የሚያምርብኝ። ማንም እኔ ያለፍኩበትን መንገድ እዚህ ውስጥ ያላችሁት ሩቡን አላለፋችሁም። ስለዚህ በጣም ያምርብኛል፣ ያለብሳል፣ ያበላል፣ ያጠጣል ብል እኔ ሙሉ ሙሉ በቃ ብቃት አለኝ። ኢየሱስ ጌታ ነው ሀሌሉያ። እና አመጣጤ እንዴት እንደሆነ እቅድ ነበረኝ፣ ፕሮግራም ነበረኝ። በዚህ በብዙ ምስጋና ስመጣ ግን ድንገት ነው። ሌሊት ላይ መሄድ አለብኝ ብዬ የተነሳሁት እንደዚህ አልነበረም። ማለት ይሄን ሁሉ ያጨደ በልቶ ሆዳም ሰው ብቻ ነው ከእግዚአብሔር ተቀብሎ በልቶ በልቶ ዝም የሚለው ኢየሱስ ጌታ ነው። ስለዚህ አመጣጤ አቅ ነበረ፣ ግን ሌሊት ነው በቃ መሄድ አለብኝ ነገ ብዬ ወስኜ መጣሁ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ያሻግራል ያሳልፋል ብሎ ፕሮግራም መሪው ሲያገለግል ነበረ። ቃል ያሻግራል እና እግዚአብሔር አሻግሮኛል አሳልፎኛል። ጉስቅልና ተመቷል። ድህነት ተመቷል። ሌላው ሌላው ባስ ባስ ላይ አምስት ሳንቲም ሳይኖረን ፌርማታ ወንበር ላይ ቁጭ ብለን እዚህ ዘርዘርተን ማለት ነው እግዚአብሔር በተአምራት ወደ ቤታችን የሚመልሰን ሴትዮ፣ እኔ አሁን አምጥቶ ሊመልሰኝ ሶስት ሺህ ብር ከፍዬ ነው። ኢየሱስ ጌታ ነው። ሃሌሉያ ሶስት ሺህ ብር ከፍዬ ነው። ሃሌሉያ ኢየሱስ ጌታ ነው። ይሄ የምድር ቃላችን ስለሆነ ነው። እንዳትሸወዱ ነው፣ እንዳትሸወዱ፣ እንዳትዋሹ ተቀምጣ ሴጣን እዚህ በአንድም በሌላ ብልጽግና ወንጌል ምናምን ውሸቱን ነው ኢየሱስ ጌታ ነው። እግዚአብሔር ይባርካል። እሱ ባለጸጋ ነው። እግዚአብሔር ይሰጣል። ሁሌ በድህነት እንድንኖር የእግዚአብሔር ፈቃድ አይደለም። ሁሌ እኔ ሰጥቻለሁ፣ እጄ ከላይ ነው ብያቸዋለሁ። ውስጤ ያለቅስ ነበር። አዲስ ዓመት ሲመጣ ለሰዎች መድረስ ሲገባኝ ሁለት በደሞዝ እምከፍላቸው ልጆች አሉኝ። አሁን እኔ ኢየሱስ ክርስቶስ ጌታ ነው። ሌላ ደግሞ ፕሮፌትዬ ከሁለት ወር በኋላ መኪና ነድቼ ይመጣለሁ። መንጃ ፈቃድ አስተምሮኛል ጌታ ላ ታሳካ እስቲ የምታውቋት ታውቋታላች እንዴ? ቴንክ ዩ። እኔ ራሴ ስምሽን እስከምትናገሪ አላወኩሽም ነበር፣ እያልክ ነው። እሷ ነች አይደለችም እያልኩ ነበረ። ሁላችን ያስታውቅብሻል፣ ያስታውቅበኛል። እንኳን ተባር አሜን አሁንም ትረፊ ተትረፍረፊ። ወድሻል ተባረክ። እኔ ቆንጅት ጉር እባላለሁ። ከአርባ ምንጭ ንመጣው ስራዬ እዚህ ነው። እና እዚህ ቤት ነው ጌታ የተቀበልኩት። ብዙ ነገር አድርጎልኛል ለመውራት እዚህ ላይ አማንን ማመስገን ፈልጋለሁ። በጣም እናመሰግና እና እጄ በጣም አብጦ ነበረ። በጣም በጣም እጄ ላይ ለመታከም ብር የለኝም። እሰራለሁ፣ ለቤተሰብ ነው የምረዳው። አንድ ብር የለኝም። አባዬን ነገር ያለኝ ይላሉ። ከዛ እዚህ እመጣለሁ። ሁሌ በዚህ ቤት መጣኝ፣ ጌታን ተቀበልኩ። መሬቱ መቀባት ጀመርኩ፣ ማጨብጨብ አቃተኝ። ከዛ እጄ እንደዚህ ሆነ፣ ጠቆረ። ይህን ጃኬት መሰለን እና ማየት ይቻላል። ከዛ መሬቱን ጠርጌ ስሄድ ወዳውኑ እቤት ስሄድ እያሳከከኝ ነበር። የተላጠ የተላጠ ተራገፈ፣ የት እንደገባ በቃ የለም። በቃ እዛ በጣም እጮዋለሁ። ስራ ቦታ ሀለቃይ በጣም ይወደኛል። ስለምጮህ ደግሞ ተይ ይለኛል። አባቴ ያደረገልኝ ነገር ስላለ እጮዋለሁ እላለሁ። ማስታጠቢያ ውሃ ይዞ ሊደፋብኝ ይላል። እስኪ ወንድ እላዋለሁ። አሁን ላይ ከኔ ጋር አሜን ይለኛል፣ ከኔ ጋር እሱ ራሱ መልሶ ማለት ነው። እና ሁለተኛ የተደረገልኝ ነገር እዛ ጋር ቁጥ ብዬ በጣም ረስምታት መጥፎ ርስምታት አለብኝ። ረስምታቱ ሲጀምረኝ ሰው ማየት አልወድም፣ ሰው ሲያወራኝ አልወድም። ከዛ እኔ በቃ ስለዚህ ረስምታት እግዚአብሔር መናገር አለበት ብዬ በቃ ስራዬንም አልሰራም ብዬ መጥቼ እዚህ ቁጭ ያልኩ ከዛም በቃ እንዲህ ስል ሊደፋኝ ይለኛል። ከዛ በጣም እዛ ለሆነ ልጅ ቃል ወቶሎት የተናገረለት ያለ ዘንዶ ገና ስትወጣ ሞት ይጠብቃል ስባል ለእሱ እኔ አሜን ይላሉ። በኢየሱስ ስም ይሙት፣ በኢየሱስ ስም እያልኩ ለሱ ወጣ። ከዛ ጋር ወንድ ልጅ ድግምት አስሮባት በጣም በቃ ልትሞት ወንድ እንዳይጠጋ ተደርጎባት የተሰራች ልጅ አላት እና ከባድ ራስ ምታት ተብሎ ተነገረኝ። ከዛ እኔ ለኔ አልመሰለኝም። በኢየሱስ ስም ላለው አሁንም በኢየሱስ ስም ቁጭ ብዬ አትወጣማ፣ አትወጣማ አሁንም ይጨዋል። ከዛ ሆዷ ስር እንደ እባብ ወደ ላይ አዘለልኩባት አለ ወደ ላይ ስል፣ እኔ የት እንዳሉ አላቅም። በቃ ላካ ለኔ ነው የቃል የመጣው። ከዛ ተሸክሞኝ ይዞኝ መጡ። ምን እንደሆነ አላቅም። እና ይሄ ነው ምስክሬ። እና ህልም አይቻለሁ እኔ። ብዙ ነገር በቃ ህልም ያሳየኛል። መተሽ መስክሪ፣ መተሽ መስክሪ ይለኛል። ውስጤ የክስቴ ልጅ አለች። ሂጂ እና ንገሪ ትለኛለች። እንዴት ልሆን ግራ ገባኝ። ከዛ በራፍ የሱ መኖሪያ ቤት በራፍ ለቆሜ ያለው ቆሜ ያለው እሱ ከየት እንደምጣ ጂንስ ሱሪ ለብሶ መጣ። ከዛ ምን ይሰራሽ እኔ አንተን እየጠበቅኩስ። ከዛ ነይ ግቢ አለና ባለቤቷ ምግብ ብይ ትለኛለህ። አይ ምግብ መብላት የለባትም ልጅቷ የሚያስፈልጋት ነገር አለና ውስጥ ገባና ልብሱን እንደቀየረ ነይ ብሎ እጄን ይዞኝ ሄደ። ከአጥር ውጪ ወጥቶ ይዞኝ ልክ እንደሄደ የሆነ አረንጓዴ ቦታ ላይ ይዞኝ እየተራመደ አይዞሽ ያልፋል በራ ሁሉ ሰርተሽ ለፍተሻል። አሁን ዛሬ ለአንቺ ማለፍ ይሆናል አለኝና ልክ እንዲህ እንደሄደ አንቺ እዚህ ጋር ቆሜ እኔ እዚህ ጋር ገብቼ እወጣለሁ አለኝ። እንዴ ቆሜ አድር አለኝ። ቆሜ ይሁን ዛፍ እንዴ ቁልፍ ነፍ ቁልፍ እንቺ ብለኝ ሰጠሽ። ነፍ ቁልፍ አው ከዚህ በኋላ በእግር አትችም አትቸገርም አትራቢ አትጠሚም ብለን ቁልፍ ሰጠኝ። በጣም ነው ማመሰግነው። ይሁን አለ ሆነ ተከናወኛል።

ስሜ ማሜ ማሜ ይባላል። የወጣሁት ከወሊሶ ነው። እኔ የሆነልኝ በጂፔስ ነው። ሆስፒታል ሴ ጡትሽ ካንሰር በሽታ ያለበት አሉኝ። ከዛም በኋላ ጡት የቆሰለና ኬሞ መውሰድ አለብሽ አሉኝ። ኧረ በኢየሱስም ኔክ ኤሞንም አልወስድም፣ እህቴን የበላ ዘንዶ እኔንም አይበላኝም አልኳቸውና ትቻቸው ወጣሁ ወደ ቤት። ትቻቸው ምንም ማለት አይደለም እኮ ተጠቀ። በቃ የቆሰለ ያሳክከኛል፣ በቃ ዝም ብሎ ያሳክከኝ። ኧረ በኢየሱስም ኔክ ኤሞንም አልወስድም፣ እህቴን የበላ ዘንዶ ለዘላለም እኔን አይበላኝም አልኳት። እህቴን የገደላት ደግሞ ካንሰር ነው። ከዛም በኋላ ያልኩኝና ልክ እኔ መጣሁኝና ተናደድኩና አለቀስኩኝና ተኛው ልክ እንደተኛ ዝም ብዬ ጂፒኤስ ከፈድኩኝ በቃ ልቤ ጂፒኤስ ክፈች ክፈች ያለ ከዛን ልቤ ብዬ ጂፒኤስ ጋር ሄኖክ ምን ኮን ለ ስር ነቀል ዘራችሁን የበላ እናንተን አይበላችሁም። አምልጣቸኋለን፣ እኔም አምልጫለሁ አልኩኝና ተነሳው። ዘይት ውሃ ውስጥ አረግኩኝና ጡቴን ተነሳው ጥብጥብ አረግኩኝና እኔን አይበላኝም አልኩ በቃ ሄኖክ ቢያቀኝም ባያቀኝም በጂፒኤስ አላውጥቶልኛል ዘመዶችን የበላጀ ዘንዶ እኔን አይበላኝም። እኔ የእግዚአብሔር ልጅ ነኝ፣ ጌታ ወልዶኛል። ስለ እኔ ዝም አይልማም። በቃ ጧት ጧት ልጅ የሞተቸዋ ልጅ መጣች።

ዳግም ማለኩ በቃ ጌታው የሄኖክ አምላክ ከኔ ጋር ነ ስለኔ ሞታል ስለ ስለኔ ደም ፈሷል። እኔም ያንተ ልጅ ነኝ ዋጊያ ከፍለህልኛለን ከዛን እያልኩ እያልኩ ያ ያበጠው እንደዚህ የሆነ የሚያሳክከኝ ቁስሉ ማከክ ያቃተኝ ዘይቱ ልቀ በሶስተኛው ቀን እየዳነ እየዳነ ቁስሉ እየደፈነ እራሱ በቃ ምን ሰው ላደረገ እየደፈነ እየደፈነ እልም ብለ ይኸው አመቴ ነው። ይኸው አመቴ ነው። አመቴ ነው።